ኢቢኤስ ቴሌቪዥን በብርቱካን ተመስገን ዙሪያ ላስተላለፈው ዶክመንተሪ ይቅርታ ጠየቀ። ድርጅቱ ባደረገው ማጣራትም ከባለጉዳዩ የተወሰዱ ማስረጃዎች በአዘጋጆቹ በቂ ማጣራት ያልተደረገባቸው መሆኑን ጣቢያው ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው፣ ቀጥሎ ይቀርባል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ አማን ፍስሃ ጽዮን በሰጡት መግለጫ በድርጅቱ ውስጥ የተቀናጀ ኃይል ከጋዜጠኝነት መርህ ውጪ ጥፋት መፈጸሙን ገልጸዋል። ይህንንም አዘጋጆቹ ያለምንም መረጃ ማጣራት ያከናውኑት መሆኑን አመላክተዋል። ድርጅቱ ባደረገው ማጣራትም ከባለ ጉዳዩ የተወሰዱ ማስረጃዎች በአዘጋጆቹ በቂ ማጣራት ያልተደረገባቸው መሆኑን ተገንዝበናል ብለዋል። ዶክመንታሪው የድርጅቱ ጋዜጠኞች መጠየቅ የነበረባቸው ጉዳዮችን በአግባቡ ሳያከናውኑ የፈጸሙት መሆኑንም አስረድተዋል። የጋዜጠኛ ሙያ እዚህ ላይ ጉድለት የነበረው ምንድን ነው? የት ነው የተጠቃሽው? እዛ ጥቃት በነበረበት ሰዓት እንደዚህ አይነት ታሪክ ነበረ ወይ? ቦታውስ ላይ ያሉ ምስክሮች አሉ ወይ? ጥቃት እንደነበረ፣ ሁለተኛ ቤተሰብስ አለሽ ወይ? መጠየቅ ያለባቸው ከጀርባ የትምህርት ቤት መረጃ፣ የት እንደተማርሽ የሚሉትን መረጃዎች በሙሉ አግባብ ሳያሟሉ ይህንን ስቶሪ ለመስራት ተዘጋጅተዋል። ይሄ ጉድለት አለ። በቃ በጣቢያችን አሁን ልንቀበለው የምንችለው ትልቁ ጉድለት በሙያው ላይ መኖር የነበረበት ማሟላት የነበረበት ጉድለት ትልቁ ይሄ ነው። ጥቃት ደረሰብኝ የምትለው አመቱና የዚህ ልጅ እድሜ ያለበት በደንብ ኢንቨስቲጌት አልተደረገም። ይህም አሁን ከሙያዊ ጉድለት ጋር የተያያዘ ነው። ዝግጅቱም ከማኅበራዊ ገጽ የወረደው በራሷ በብርቱካን ጥያቄ መሰረት መሆኑን ገልጸዋል። ግለሰቧ የሰጠቻቸው መረጃዎችን ለማጣራት ባደረጉት ጥረትም መረጃዎቹ ሐሰት ሆነው መገኘታቸውን ተናግረዋል። በድርጅቱ ውስጥ የተቀናጀ ኃይል ከጋዜጠኝነት መርህ ውጪ ጥፋት መፈጸሙን የገለጹት ዋና ሥራ አስፈጻሚው ጣቢያው በዶክመንታሪው ምክንያት ለፈጠረው ችግር መላው ኢትዮጵያውያንን ይቅርታ ይጠይቃል ብለዋል። እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ፣ መሟላት የነበረባቸው። እኛም እንደ ተቋም የተሳሳት ነው፣ ስህተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። ወደ እውነታው ስንመጣ በጣም የተቀናጀ ኃይል ነው ይህንን ፕሮግራም የሰራው ብለን አምነናል። ድርጊቱ የጣቢያውን ኤዲቶሪያል ፖሊሲና የቁጥጥር ስርዓት ጥያቄ ውስጥ ያስገባና የወደፊቱንም የሚጎዳ መሆኑን አመላክተዋል። ዶክመንታሪው በኅብረተሰቡ ዘንድ ውዥንብር የፈጠረና ትልቅ ጥፋትን የሚያስከትል መሆኑንም ጠቁመዋል። ጣቢያው የተፈጠረውን ስህተት እንደሚያምንና ድርጊቱን ከሌላ አካል ጋር በመሆን ጥቅም ለማግኘት በጉዳዩ በተሳተፉ አካላት ላይ እርምጃ እንደሚወስድም ገልጸዋል። ከኤዲቶሪያል ፖሊሲያችንም ሲወጡ ኮንትሮል ያደረግንበትን መካኒዝም ጥያቄ ላይ ገብቷል ወደፊት እንዴት ነው የሚል እንዴት ነው የኢቢኤስ ፕሮግራሞች የሚለውን ሊጎዳብን ይችላል፣ ውዥንብር ፈጥሮ በማስተዋልም ሆነ ባለማስተዋልም ለሄዱበት እና ይሄንን ደግሞ ሲያደርጉ ከሌላ አካል ጋር ለጥቅም አድርገው ለጥቅም ሆነው የሰሩ የእኛ አባላት ካሉ አስተዳደራዊ ዲሲዥን እናደርጋለን። እንደገና፣ ደግሞ መረጃ መስጠት ያለብን በሞላ መረጃ ለመስጠት ዝግጁ ነን።